በመጽሐፍ ቅዱስ ስማቸው ተመዝግቦ የሚገኙ ዮሴፍ እየተባሉ የሚጠሩ ብዙዎች ናቸው። በዚህ ዝግጅት ለመግለጽ የምንፈልገው ከእመቤታችን ጋር ልዩ ፈተና ስለተቀበለው ቅዱስ ዮሴፍ ነው። ከብዙዎቹ ሶስቱ በጣም የታወቁ ሲሆኑ እነርሱም አንደኛው በወንድሞቹ እጅ ለነጋዴያን ተሽጦ ወደ ግብፅ በመውረድ በንጉስ ፈርዖን ዘንድ ከፍተኛ ክብርን አግኝቶ አባቱንና ወንድሞቹን ከራብ ያዳነው ጻድቁ ዮሴፍ ነው። ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል በመስቀል ላይ ተሰቅሎ ስጋውን ሰውቶ ደሞን ባፈሰሰ ጊዜ ከመስቀል አውርዶ ሽቶ በማረብረብ ገንዞ ከኒቆዲሞስ ጋር የቀበረው ዮሴፍ ዘአርማቲያስ ወይም አርማትያሱ ዮሴፍ ነው። እንዲሁም ሦስተኛው ከእመቤታችን ከቅድስት ድንግል ማርያም እና ከጌታችን ከኢየሱስ ክርስቶስ ጋር ወደ ምድረ ግብፅ የተሰደደውና ከእነርሱ ጋር ብዙ መከራ የተቀበለው ጻድቁና አረጋዊው ዮሴፍ ነው። ይህ ሰው ሞፈር ቀንበር እየቆረጠ ድግር እየጠረበ በመሸጥ ቤተሰቡን የሚያስተዳድር ነበር። ሚስት ሳያገባ አርባ ዓመታት ከኖረ በኋላ ሚስት አግብቶ በትዳር ህይወት 52 ዓመት ኑሯል። ሚስቱ ከሞተችበት በኋላ ደግሞ 22 ዓመት ብቻውን ተቀምጧል። በትዳር ዓለም በኖረበት ዘመን አራት ወንዶች፣ ሦስት ሴቶች በድምሩ ሰባት ልጆች ወሉ የወንዶቹ ልጆች ስም አንደኛ ስምዖን፣ ሁለተኛ ይሁዳ፣ ሦስተኛ ዮሳ፣ አራተኛ ያዕቆብ ሲሆን የሴት ልጆቹ ስም ግን በቅዱስ ወንጌል አልተመዘገበም። ጻድቁ ዮሴፍ እመቤታችን ድንግል ማርያምን እንዲያገለግላት እንዲጠብቃትና እንዲላላክላት በአደራ መልክ ተቀብሏታል። የተቀበላትም በአጋጣሚ ሳይሆን በታዩት ምልክቶች፣ ምልክቶቹም የሚከተሉት ናቸው። እመቤታችን ቅድስት ድንግል ማርያም በስዕለት መወለዷ የታወቀ ነው። ከተወለደች በኋላ በሦስት ዓመቷ ወላጆቿ በስዕለታቸው መሰረት ለቤተ እግዚአብሔር ሊያስረክቡ ይዟት ሄዱ። የቤተ እግዚአብሔር አስተዳዳሪ የነበረው የመጥምቀ መለኮት የቅዱስ ዮሐንስ የዮሐንስ አባት ካህኑ ዘካርያስ መጥቶ ብዙ ሕዝብ ሰብስቦ ሲመካከሩ መልአኩ ፋኑኤል ሕብስት ሰማያዊ፣ ጽዋ ሰማያዊ ይዞ ታየ። ዘካርያስ ለራሱ የመጣለት መስሎት ሊቀበል ቢነሳ ይዞበት ወደ ላይ ወጣ። ሌሎችም ለመቀበል ቢሞክሩ ይዞባቸው ወደ ላይ አረገ። በመጨረሻ እመቤታችን ድንግል ማርያምን ለብቻዋ ትተው ወላጆቿና የተሰበሰበው ህዝብ ፈቀቅ ቢሉ መልአኩ ቅዱስ ፋኑኤል ወረደና ብድግ አድርጎ በሰው ቁመት ልክ በአንድ ክንፉ አጎናጽፎ በአንድ ክንፉ ጋርዶ መግቧት አረገ። የምግቧ ነገር ከተያዘ ሌላ ችግር የለም ብለው ወላጆቿም ህዝቧ ሲሆኑም ጥለዋት ሄዱ። ከወላጆቿ ጋር ሶስት አመት በቤተ መቅደስ 12 አመት፣ በድምሩ 15 አመት ሲሆናት ለምቀኝነት የማያርፉ አይሁድ ወደ ዘካርያስ መጡና የእቺ ብላቴና ለአካለ መጠን ደርሳለች። እርሷን የሚፈልግ ጎረምሳ ቤተ መቅደሳችንን እንዳያስደፍርብን ትውጣልን ሲሉ ዘካርያስን ጠየቁት። ዘካርያስም ወደ እመቤታችን ገብቶ ቢጠይቃት ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ? አለችው ወደ እግዚአብሔር ቢያመለክት ሚስቶቻቸው የሞቱባቸውን ሽማግሌዎች በትር ሰብስብና ከቤተ መቅደስ አስገብተ ስትጸልይበት ምልክት አሳይሃለሁ፣ አለው። ሽማግሌዎችን በትር ሰብስቦ ከቤተ መቅደስ አስገብቶ ሲጸልይበት ቢያድር ከዮሴፍ በትር ላይ ዮሴፍ ወይ ማርያምን ጠብቃት የሚል ተጽፎ ተገኘ። እርግብም መጥታ ከራሱ ላይ ተቀመጠችበት። እጣም ቢጥሉ ለዮሴፍ ደረሰች። እንደ ሦስት ምስክር በዚያም ሆነ በዚህ ለአንተ ትደርሳለች፣ ወደ ቤት ወስደ ጠብቃት ብለው ሰጡት። ጻድቁ ዮሴፍም እመቤታችንን ተቀብሎ ወደ ቤቱ ወስዶ አስቀምጦ፣ ጊዜው ዘመነ አጸባ ነበርና ወደ ንግድ ሄዶ እንደተመለሰ፣ ዮሐንስ የሚባል ወዳጅ ነበረው ሊጠይቀው መጣ። ሲጫወቱ ቆይተው ሲሸኘው፣ ይህቺ ብላቴና ጸንሳለች ካንተ ነው ወይስ ከሌላ አለው። እርሱም እንኳን የገቢር የሃልዮም አላውቅባት አለው። እንግዲያውስ ሁሉንም ጠይቀ ተረዳ አለውና ሊጠይቃት ጊዜ። መልአኩ በድንግልና ጸንሰሽ በድንግልና ትወልጃለሽ ብሎ አክብሮ ከነገረኝ ቃል በስተቀር የማውቀው አንዳች ነገር የለኝም በማለት አስረድተዋለች። እመቤታችን ጸንሳም ሳለች ለበዓል የሚወጡበት ጊዜ ደረሰ። ዮሴፍ ይዣት ቦታ ሰሰነች ብለው በድንጊያ ወግረው በእሳት አቃጥለው ይገሉብኛል፣ ትቻትን ብሄድ ያረገዘች ታስታውቅ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል እያለ ሲጨነቅ፣ የጌታ መልአክ በህልም ተገልጦ የዳዊት ልጅ ሆይ ከእርሷ የተጸነሰው በመንፈስ ቅዱስ ነውና ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ተገልጿልና ስሙን ኢየሱስ ትለዋለ በነቢይ እንደተነገረው በማለት ስላደፋፈረው ለበዓል ይዟት ወጣ። አይሁድ የድንግል ማርያምን መፀነስ በተመለከቱ ጊዜ በጣም ተናደዱና ማየ ዘለፋ ትጠጣ በማለት ተስማሙ። እንደ አይሁድ ሕግ ባልየው ሚስቱን የጠረጠራት እንደሆነ ከኦሪት የሚደገም አለ። ያንን ደግሞ ማየ ዘለፋ ያጠጧታል። አድርጋው እንደሆነ በባሏ ላይ ሰስና እንደሆነ አንጀቷን በጥሶ ይገላታል። አላደረገችውም እንደሆነ ግን ይታረቃታል። እመቤታችንም ያንን ማየ ዘለፋ በጠጣች ጊዜ ከፀሐይ ሰባት እጅ አብርታለች። ዮሴፍ እስከ ጊዜ ሞቱ ድረስ ከእመቤታችን ድንግል ማርያም አልተለየም። አውግስጦስ ቄሳር ማንኛውም ሰው በአቅራቢያው ወደሚገኘው ከተማ እየሄደ እንዲመዘገብ ባዘዘ ጊዜ ዮሴፍ ከእመቤታችን ጋር ወደ ዳዊት ከተማ ቤተልሔም ለመመዝገብ ሄዱ። ቦታው አስቀድሞ በሰው ተመልቶ ስለነበር ለማደሪያ የሚሆን አመቺ ቦታ ለማግኘት አልቻሉም ነበር እና ቦታ ከማጣታቸውም የተነሳ ሄደው ከላሞች በረት ተቀመጡ። በዚያም አህያና ላም ይገኙ ነበር። ድንግል ማርያም ለመውለድ ተቃርባ ስለነበር በመንፈቀ ለሊት ጌታችን መድኃኒታችን ኢየሱስ ክርስቶስን ያለምንም ሕማም ለሴቶች የሚሰማቸው ሳይሰማት ወለደችው። በቤተልሔምና በአካባቢው የብርሃን ጎርፍ ጎረፈ። በዚያ ከብቶቻቸውን በቅራት ወይም በተራ የሚጠብቁ እረኞች ነበሩ። የብርሃኑን ነጸብራት ተመልክተው በጣም ደነገጡ። መልአኩም አይዟችሁ፣ አትፍሩ እነሆ ለሕዝቡ ሁሉ የሚሆን ታላቅ የምስራች ነግራችኋለሁ። የዓለም መድኃኒ ተቃዋሚ ተወልዶላቸዋል ሲል አበሰራቸው። ወዲያው እነዚህ እረኞች ከመላእክት ጋር በመሆን ስብዓት ለእግዚአብሔር በሰማያት ወሰላም በምድር ወይም ለእግዚአብሔር በሰማያት ምስጋና ይገባል ሰላምም በምድር ይሁን በማለት ለእግዚአብሔር ምስጋና አቅርበዋል። ሰብአ ሰገል ከሩቅ አገር ዜናውን ሰምተው ወርቅ፣ እጣን፣ ከርቤ አቅርበውለታል። እመቤታችን ቅድስ ድንግል ማርያም ጌታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ከወለደች በኋላ በዘመኑ የነበረው ንጉሥ ሄሮድስ ጌታችንን ለመግደል ይፈልገው ጀመር። እርሱን አገኛለሁ አገኛለው በማለት በቤተልሔምና በዙሪያው የሚገኙት ሕፃናት ዕድሜያቸው እስከ ሦስት ዓመት የሆነ እንዲሰበሰቡ አዋጅ አስነገረ። አዋጁ ለወላጆች ልብስ ቀለብ እሰጣለሁ ልጆችን በወተት በፍትፍት አሳድጋለሁ የሚል ነበር። በዚህም ምክንያት አስራ አራት ሺህ ያህል ህፃናት ተሰበሰቡና እንደ በግታረዱ ታረዱ፣ እንደ ጎመን ተቀረደዱ። በዚያን ጊዜ መልአኩ ለዮሴፍ በራእይ ተገልጦ ሄሮድስ ህፃኑን ሊገድለው ይፈልጋልና ህፃኑንና እናቱን ይዘ ወደ ምድረ ግብፅ ሽሽ ብሎ ስለነገረው እርሱም ይዟቸው ስለሸሸ ጌታችን አልተገኘም። ዮሴፍ እመቤታችንና ጌታችንን ወደ ምድረ ግብፅ ጉዟቸውን ቀጥለው ጊጋር ከሚባል ሰው ቤት ደረሱ። ከዚያ አድረው ጠዋት ጉዞ ለመጀመር ሲነሱ ዮሳ የሚባለው የዮሴፍ ልጅ ስለታመመባቸው አንተ ሲሻል ተከተለን ብለውት ትተውት ሄዱ። ሄሮድስ በቤተልሔምና በዙሪያው የሚገኙትን ሕፃናት ሰብስቦ ማስፈጀቱን የተመለከተ አንድ ሰው እየገሰገሰ ሄዶ ለዮሳ ነገረው። ዮሳ ምንም ቢያመው ሄዶ ለዮሴፍና ለእመቤታችን ለመንገር ከመኝታው ተነስቶ መንገድ ሲጀምር ሰይጣን በሰው ተመስሎ ከመንገድ ቆየና ወዴት ትሄዳለህ? አለው። ሄሮድስ በቤተልሔምና በገሊላ የሚገኙትን ህጻናት ከማስፈጀቱ ሌላ ከሞት ያመለጡትንም ይዘው እንዲያመጡ በአራቱ ማዕዘን ጭፍሮቹን ስለላከ ለመንገር እሄዳለው አለው። ከሄሮድስ የተላኩት ወታደሮች ቀድመው ሄደዋል፣ እስካሁን ገድሏቸው ይሆናል። አትድከም ተመለስ አለው። ዮሳ ግን አልተመለሰም። ባገኝ እነግራቸዋለው፣ ሞተውም እንደሆነ እቀብራቸዋለሁ ብሎ መንገዱን ቀጠለ። የአንበሳ ኃይል ተሰጥቶት ገስግሶ ቢደርስ ከዛፍ ስር አርፈው እመቤታችንና ዮሴፍ ደክሟቸው በየቦታው ወድቀው፣ ሰሎሜ ጌታችንን ስታጫውት አገኛቸው። እናንተ ከዚህ ተቀምጣቸዋል ሄሮድስ ይህን ህፃን አገኛለሁ በማለት በቤቴሌም የሚገኙትን ህፃናት ሁሉ አስፈጅቷቸዋል። ከዚህም የተነሳ በገሊላ ህፃን በክንዷ የታቀፈች አንዲት ሴት አትገኝም አላቸው። እመቤታችን በጣም ደነገጠች እና ጌታችንን ከሰሎሜ ተቀብላል የሌሊት ቁር የማዕልት ሐሩር የተቀበልኩበት አንተን ልጄን ከሞት ላላድነውን ብላ ምርር ብላ አለቀሰች። በዚህ ጊዜ ጌታችን በእናቱ በእመቤታችን ድንጋጤና ለቅሶ አዝኖ ዮሳ ሆይ አመጣት ዋጋ የሚያሰጥ ነበር፣ ነገር ግን እናቴን ስላስደነገጥካት ከዚህ ተኛ፣ በዕለተ ምጽአት አስነስቼ ዋጋ እንሰጣለው አለው። ወዲያው ዮሳ የዮሴፍ ልጅ ከዚያ አረፈ። እነርሱ ጉዟቸውን ሲቀጥሉ የሄሮድስ ሰራዊት ስለደረሱባቸው፣ አንዲት ዋርካ ነበረች፤ ሰውሪን አሏት። ተከፍታ ከነጓዛቸው ሰወረቻቸው። የሄሮድስ ሰራዊትም የአያ ኮቴ እየሰሙ ያሉበት ጠፍቷቸው ሲዞሩ ሰንብተው ሳያገኟቸው ተመልሷል። ቅዱስ ዮሴፍ ከእመቤታችን ከጌታችን ጋር በረሃብና በጽም እየተንከራተተ በምድረ ግብጽ ሦስት ዓመት ከስድስት ወር ከኖሩ በኋላ ጌታችንን ለመግደል የሚፈልገው ሄሮድስ መሞቱን መልአኩ በራእይ ለዮሴፍ ስለነገረው እመቤታችንና ጌታን ይዞ ወደ ምድረ እስራኤል ተመልሷል። ከላይ እንደተገለጠው የጻድቁ ዮሴፍ መላ ዘመኑ 114 ዓመት ሲሆን 22ቱን ዓመት ያሳለፈው ጌታችንን እና እመቤታችንን በማገልገል ነው። ጻድቁ ዮሴፍ ረፍቱ ሲደርስ ልጆቹን ሰብስቦ ተስማምተው በፍቅር እንዲኖሩ መክሮና ባርኳቸው በሚያርፍበት ጊዜ ጌታችን ወደ እርሱ ቀርቦ እጁን በዓይኑ ላይ ጣል አድርጎ ስቅስቅ ብሎ አለቀሰለት። ስጋውና አጥንቱ እንደማይፈርስና እንደማይበሰብስ አደረገለት። በስሙ አምኖ በጻድቁ ቃል ኪዳን ለተማጸነም እስከ ሰባት ትውልድ እንደሚምርለት ቃል ገባል የጻድቁ ዮሴፍ መታሰቢያ ሐምሌ 26 ቀን በስሙ በጣን ነጹ አብያተ ክርስቲያናት ተከብሮ ይውላል። በዚህ ዕለት በእግዚአብሔር ስም አምኖ በጻድቁ በመማጸን ለተራበ ያበላ ለተጠማ ያጠጣ እንዲሁም ምጣን ቋጥሮ መገበሪያ ሰፍሮ ጧፍና ሻማ ገዝቶ ጽላቱ ላለበት ቤተ ክርስቲያን የሰጠ የጻድቁን ዋጋ ጻድቁም የሚያሰጠውን ክብር ያገኛል። የጻድቁ በረከት በሁላችንም ላይ አድሮ ይኑር እዘላ ዓለሙ አሜን።